በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ የሥላሴ የስላሴ ቤተሰቦች የእናታችን የቅድስት ድንግል ማርያም የአሥራት በኩራት ልጆች ሁላችሁም በእያላችሁበት እሱም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልልወዳለሁ። እንኳን ለጌታ ቅዱስ መስቀል መታሰቢያ በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ መልክአ ቅዱስ መስቀል በስላሴ ስም አነብላችኋለሁ። የተወደዳችሁ የቅዱሳን ዝክር፣ ይህን ድምፅ የምትሰሙ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ሼር እና ላይክ እያደረጋችሁ አገልግሎቱን እንድታፋጥኑልን በአጋዕዝተ ዓለም ቅድስት ስላሴ ስም እንጠይቃለን። መልክአ ቅዱስ መስቀል፣ በአማርኛም መስቀል ኃይላችን ነው። መስቀል ጽንዓችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። ሰላም ለዝክረ ስምከ። በመስቀል ሰሌዳ ላይ ለተጻፈ ስም አጠራረ ሰላምታ ይገባል።

ሰላም ለርእስከ፣ የሾህ አክሊልን ለተቀዳጀ ራስህ ሰላምታ ይገባል። ከገዥው የጲላጦስ ጭፍራም ምራቅን በትዕግስት ለተቀበለ ፊትህ ሰላምታ ይገባል። በመስቀል መስቀልን በፍቃድህ የተቀበልክ የባሕሪ አምላክ ኢየሱስ ክርስቶስ ሆይ ከክቡር ደምህና ከክቡር መስቀልህ በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ሰላም ለቀራንብትከ ራስህን በበትር እየተደበደብክ የፈሰፈ የፈሰፈሰውን ቀይ ደምህን በአንድነት ለረጩ ቅንድቦችህና ለሚንቦገቦጉ ዓይኖች ሰላምታ ይገባል። መድኃኔዓለም ክርስቶስ ሆይ የሞትህን መስቀል ደጅ በጸናው ጊዜ ከጎንህ የፈሰሰው ውሃው ከልቦና በፈለቀ ጊዜ ምሕረትንና ፍርድህን እዘምርልሃለሁ። ሰላም ለአእዛኒከ፣ ስድብን ለመቀበል ለአዘነበሉ ጆሮችህም ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱት ደም ግቡ ለሆኑ ጉንጮችህም ሰላምታ ይገባል። የመንግሥት ልብስ ከለሜዳ የሆንክ ስለ ኃጥኣን የተላለፍክ የሞት ክርስቶስ የሞትክ ክርስቶስ ሆይ ሃይማኖቱን ለሰላሳ ብር የሸጠ የጥፋት ልጅ ከይሁዳ በቀር ከመስቀልህ የጠፋን የለም። ሰላም ለአይናፊከ ስፍንግን ላሸተቱ አፍንጫዎች ሰላምታ ይገባል። የሶስት ክንድ ከስንዝር አካል በተሰቀለበት የመስቀል መዝጊያ ለተዘጉ ከንፈሮችም ሰላምታ ይገባል። የሞት ጽዋ ወይንህን ሮማውያን የጠመቁልህ ክርስቶሶይ በደም ልብሳቸውን በአጠቡ ብዙ ናቸውና በጥቁር ጦር የተገደሉም አሉ። ሰላም ለአፉከ መራር ሐሞትን ለቀመሰ አፍህ ሰላምታ ይገባል። የመለኮትን የመልክ ህቡር የተሸከሙ እንደ በረድ ነጭ ለሆኑ ጥርሶችም ሰላምታ ይገባል። እንደ እባብ የተሰቀልክ የፍቅር ቁልፍ መድኃኔ ዓለም ክርስቶስ ሆይ የሚገድል የሞት እባብ በነከሰኝ ጊዜ አንተን በልቤ አየሃለሁ፣ መስቀልህንም አስባለሁ። ሰላም ለልሳንከ፣ በመስቀል ኃይል ለታሰረው ምላስህ ሰላምታ ይገባል። ሞትን ድል ለመንሳት ለጮኸ ኃይልህ ቃልህም ሰላምታ ይገባል። የሃይማኖት አለት ክርስቶስ ሆይ፣ እጆችህን በዘረጋ ጊዜ የተጠማች ነፍስን የሚያረካ ደስታንም የሚወልድ የሚናገር የጐንህ የውሃ ምንጭ በጦር ተቀዳም። ሰላም ለእስትንፋስከ የመስቀል ፍርድ ለአተሞስ ትንፋስ ሰላምታ ይገባል። የሰውን ፍቅር ለተጠማው ሆምጣጤ ይጠጣ ዘንድ ለጎመዦ ግሮሮሆም ሰላምታ ይገባል። መዳን ያለም ክርስቶስ ሆይ ከአራቱ ባሕርያት የተፈጠረ አንደበት ተናግሮ ይፈጽመው ዘንድ አይቻለውምና የመስቀል ነገር በዝምታ ተሰውሯል። ስለ አንተም ደሙን በሰማዕትነት ያፈሰሰ ብፁ ነው። ሰላም ለክሳድከ በሀብል ማሰሪያ ለታሰረው አንገትህ ሰላምታ ይገባል። ወዝ እየተንጠፋጠፈ የምትሰቀልበትን መስቀል ለተሸከሙ ትከሻዎችም ሰላምታ ይገባል። በጲላጦስ አደባባይ የተገረፍ መዳን ያለም ክርስቶስ ሆይ ስምህን ለመጥራት በመስቀል ሕዋ ላይ በክንፋቸው የበረሩ አሉ አንገታቸውን በሰይፍ የተቈረጡም አሉ። ሰላም ለዘባነከ በአደባባይ የግርፋት መከራ ለተፈረደበት ጀርባ ሰላምታ ይገባል። ወልደ ነጐድጓድ ዮሐንስ ለተጠጋበት ደረትህም ሰላምታ ይገባል። እጆችና እግሮችንም የተቸነከርክ ኢየሱስ ክርስቶስ ሆይ፣ አይሁድ በመስቀል ላይ ያፈሰሱት ደምህ እስከ ዕለተ ምጽአት ድረስ የሚነሱት ትውልድ ሁሉ ያለ ዝምታ ሲጮህ ይኖራል። ሰላም ለሕፅንከ

መራቆትና ያፈሰስከውን ደምህን አስብ። ሰላም ለመዝራእትከ በደም ማሰሪያ ለታለለው ክንድህ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለ የከበረ ክርንህም ሰላምታ ይገባል። ዝናምን በጊዜው የምትሰጥ ላንተ ውሃን የከለከሉ መዳን ያለም ክርስቶስ ወይ፣ የመስቀልህን ክብር የምገልጥበት ጽኑ ኃይለ ቃል ለአፌ ጠፍቷልና ስለ መስቀልህ ክብር ፈጽሞ ምን እናገራለሁ? ሰላም ለእመትከ የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድህ ሰላምታ ይገባል። በደም ፈሳሽ ለተጠመቀው ለተቸነከረው መሃል እጅ ሰላምታ ይገባል። በአይሁድ የታወቅ የትሕትና በትር ክርስቶስ ሆይ፣ የጠላቶቼ መዘባበቻ እንዳልሆን የመስቀሉ ቅርንጫፍ የምሆን እኔን ተመስቀሉ ግንድ አትቆረጠኝ። ሰላም ለአጻቢኢከ በአምስቱ ቅንዋት የፈሰሰውን የደም ልብስ ለለበሱ ጣቶችህ ሰላምታ ይገባል። የሞት ጎርፍን ለሚጎርፉ ነጫጭ ጭፍሮችህም ሰላምታ ይገባል። መዳን ያለም ክርስቶስ ሆይ በምህሳ የሚኖሩ ራእይ የሚገለጥላቸው ነቢያት ኖ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ። ስሳ አርበኞችንም በፊቱ መቆም አይችሉም አሉ። ሰላም ለገቦከ የለንጊኖስን ጦር ለወጋው ጎንህ ሰላምታ ይገባል። የሐዲስ ኪዳን ደምህን ላመነጨው ውሃ ለፈለቀበት ለቀበት ሆድህም ሰላምታ ይገባል። ሰው የሆንህበት ሥራ ጀምረ የፈጸምክ አብ የላከ መድኃኒተ ዓለም ክርስቶስ ሆይ እረኛ ረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህ ዓለም ገዥ ዲያብሎስን ድል ባደረከው መስቀልህም እኛንና ይህን የምንሰማውን ሁሉ ጠብቀን። ሰላም ለልብከ። ትሰቀል ዘንድ ለሚተጋ ልብ ሰላምታ ይገባል። በእውነትና በትሕትና ለተፈተኑ ኩላሊቶችም ሰላምታ ይገባል። የዚያ ዓለም ገንዘብ የራክ የአብ ልብስ ክርስቶስ ሆይ ከመስቀልና የተናቀ የአይሁድ ምራቅን ከመቀበል በቀር ክብርና ከብርና ከወርቅ የተሠራውን ሁሉ ትገዛ ዘንድ አልወደድክም። ሰላም ለሕሊናከ ጠባይን ሁሉ ለሚገዛ ሕሊናም ሰላምታ ይገባል። ሰውን በምትወድበት የፍቅር እሳትም ለጋለው አንጀት ሰላምታ ይገባል! ከመሠዊያው ሁሉ በላይ የምትሆን ሊቀ ካህናት ክርስቶስ ሆይ ቅዱስ ደም ስለ እኔ ፈሷልና እንደ ዮሐንስ ተማሪ ለእናት አደራ በለኝ። ሰላም ለነዋይ ውስጥከ ከልብሷ በአምስቱ ችንካሮች የፈሰሰው ደም የሆነላት የውስጥ ዕቃ ሰላምታ ይገባል። የንግስ ስዕሏ በጦር በፈሰሰ ደም የተቀባች እምብርትህም ሰላምታ ይገባል። በሰላሳ ብር እንደ ባሪያ በመሸጥ ከዲያብሎስ ጽኑ አገዛዝ የገዛህን የሃይማኖቴ ራስ ዘውድ መዳን ያለም ክርስቶስ ሆይ እወድሃለሁ። ሰላም ለሐቄከ የስቅላት ትጥቅን ይታጠቅ ዘንድ ለወደደ ወገብህ ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰበሯቸው ጭኖችህም ሰላምታ ይገባል። የይቆብ የእጁ ማይተብ የአብ የባሕሪ ልጅ ክርስቶስ ሆይ! ተቀዳሚ ተከታይ በሌለው አንድያ ልጁ ዳግመኛም ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕሪ አባት አብን አመሰግነዋለሁ። ሰላም ለአብራኪከ፣ የስግደት ድካምን ለተሸከሙ ጉልበቶች ሰላምታ ይገባል። ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችም ሰላምታ ይገባል። መዳን ያለም ክርስቶስ ሆይ ከሊቶስጥራ እስከ ቀራንዮ እየተዳፋ በሄድክ ጊዜ የሰቀሉ ጭፍሮች ልብስህን ለራሳቸው ሊወስዱ እጣ በተጣጣሉ ጊዜም ተገኝቼ መስቀልን መከራ እሳተፍ ዘንድ በተመኘው ነበረ። ሰላም ለሰኮናከ የብረት ችንካሩን ለታገሰው ተረከዝህን ሰላምታ ይገባል። የቀደመ ሰው የአዳም መቃብርን ለረገጠው ጫማህም ሰላምታ ይገባል። መጻተኛ ለመሆን ለእኔ እርስት ጉልቴ የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። ሰላም ለአጻብኢከ፣ በአርብ ቀን ደም ለአፈሰሱ ጣቶችህና ለጣቶችህ ጥፍሮች ሰላምታ ይገባል። ያብ የቅድምና ስሙ ስምህ የሆንክ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ የታጠበው የመስቀል ክንድህ እንደ ፈያታዊ ዘይማን በራሴ ላይ ይዘርጋልኝ። ሰላም ለቆምከ አካሉ የመለኮት አካል ለሆነው ቁመት ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክ ሰላምታ ይገባል። መዳን ያለም ክርስቶስና የድል ምልክት ቅዱስ መስቀሉ ወዳሉበት በሕሊናዬ ሄጄ ከእግሩ የፈሰሰውን ደም በራሱ ከተደፋው የእሾህ አክሊል ጋር በአንድነት ተሳስብ የልቦናዬ ሕሊና በሰማይ ይኖራል። ሰላም ለጻዓተ ነፍስከ፣ የመስቀል የሞት ጽዋን በመቀበል ከዝጋ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞት ሥልጣን የዚህን ዓለም ገዢ ዲያብሎስን ድል ነሳው። አንተን ተስፋ አድርጌያለሁና አቤቱ በመንግሥት አስበኝ። ፍቅርህም ልቤን እንደ ጦር ወጋው። ሰላም ለግንዘተ ሥጋከ ሽቱ እየተረበረበ ለተገነዘው ሥጋ ሰላምታ ይገባል። የኦዛ ገነት ለምትባል የመቃብር ቦታ ጎለጎታም ሰላምታ ይገባል። የሎዛ አቅራቢያ በምትሆን ቀራንዮ የተሰቀልክ የዓለም መድኃኒት የመሥዋዕት በግ ቤዛ የሆንክ መድኃኔ ዓለም ክርስቶስ ሆይ እንደ አንተ ስለ ጠላቶቹ ቤዛ ይሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳለ አልተሰማም። ሰላም ለተንሣኤከ፣ በፍታህንና መጠምጠሚያን ትተ ላደረከው ተንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤ ተራራ በመለኮታዊ ኃይልህ ለማደርግህም ሰላምታ ይገባል ለማድረግህም ሰላምታ ይገባል። የተንሣኤ በኩር ክርስቶሶይ መጽሐፍ እንደተናገረ መከራ በደረሰብን ጊዜ የምንጠጋብህ ዋሻ፣ የምንመካብህ ጋሻ ትሆነን ዘንድ አንተን አባትና መጋቢ አደረግን። አሚን። ሰላም ለምጽአትከ በባህሪ አባትህ በአብ ጌትነት ዳግመኛ ለምትመጣው አመጣጥህ ሰላምታ ይገባል። ዓለም ሳይፈጠር ለነበረውና እስከ ዛሬ ለአለው ከእንግዲህም ወዲህ ለሚኖረው መንግሥትህ ሰላምታ ይገባል። ስምህ የሚጣፍጥልህ ቃለ አዋዲ የሚባል ዮሐንስ ሞገስ። ጌታዬ አምላኬ ክርስቶስ ሆይ ከሃዲው ሄሮዶስ በአምላክነትህ ላይ የተገዳደረውን መገዳደር በአሰብክ ጊዜ በደለኛ የምሆን እኔን ባሪያህን ታድነን ዘንድ መከራህን ክፈልልን። አመ ትመፅ ለኮንኖ የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ እጆችንና እግሮችን ተቸንክረ የጎንህን ደም እየተንጠፈጠፈ ለፍርድ ዳግመኛ የምትመጣ በምትመጣም ጊዜ ራስን በበትር መመታትና እንደ ባሪያ ለሰላሳ ብር መሸጥህ ስለ እኔ ይማልዱ ዘንድ ነፍሴን በክብር እጅ አደራ እልሃለሁ። ይትባረክ እግዚአብሔር እግዚአብሔር ሥጋ በለበሰ ፍጥረት አንደበት ሁሉ ይመስገን፣ ስሙም በእልፍ አእላፍ መላእክት ፊት ይመስገን። የብርት እባብን የምትመስላት ስለ እኛ የተሰቀልክ መድኃኔ ዓለም ክርስቶስ ሆይ ሥጋህን ከደምህ ጋር ያለ ዋጋ ለሰዎች እንዲሰጡ ሰጠ። ስብሐት ለከ አምላኬ ሆይ በሰውና በመላእክት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በዓለማት ሁሉ ልክ ለአንተ ምስጋና ይገባል። ንጉሴ ሆይ በእልልታና በአዝማናት ልክ ለአንተ ምስጋና ይገባል። በመስቀልህ ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀልህ ምስጋና ይገባል። አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ጠብቀን በነፍስ በስጋ ከሚመጣው መከራ አድነን። ለዘላለሙ አሜን አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቱ አቃንቶ እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን አሟልቶ ይቀበል። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልሰልን። እንዲህም ብለን ቅዱስ ልጅህ እንዳስተማረን እንጠራለን። አባታችን በሰማያት የምትኖር ስም ይቀደስ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 ኃጢአታችን ያስተሰርይልን ለዘላዓለሙ አሜን። የተወደዳችሁ እና የተከበራችሁ ቅዱሳን ዝክር ተከታታዮች ይህን ድምፅ የምትሰሙ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ስም ሼር በማድረግ ላይክ በማድረግ አገልግሎቱን እንድትደግፉ በአጋዕዝተ ዓለም ቅድስት ሥላሴ ስም ሁላችሁን እጠይቃለሁ።